ቤተሰብ፣ ዋው ቤተሰብ ይሄ ማስክ ማለት በቀላሉ እነዚህ ማስኮችን በቤታችን ሰርተን ላሳያችሁ ቤተሰብ። አንዴ እንግዲህ ቤተሰቦች ይህንን የፊት ማስክ ለመስራት የሚያስፈልገን ምንድን ነው? ቡና ቡና። በነገራችን ላይ የኢትዮጵያ ቡና ትንሽ ከርታ ስለሚል የከረታ ነገር ፊታችሁ ላይ ተጠቀሙ። ለምን? ፊታችንን ሊቧጭረን ስለሚችል። ስለዚህ ይህን ኒስ ካፌ ተጠቀሙ። ምንድን ነው የማደርገው? ሁለት ማንኪያ ኒስ ካፌ በደንብ እንዲያዳርስልኝ አንድ ሁለት። ከዛ የምናደርገው ምንድን ነው? የእንቁላሉን ነጩን ፓርት ብቻ። በነገራችን ላይ በጣም በጣም በጣም ቀስ ብለን ነው እዚህ ጋ ቢጫው እንዳይደባለቅብን። በነገራችን ላይ ቢጫውን ደግሞ ሌላ ምን እንደምትሰሩበት በቀጣይ ቪዲዮ አሳያችኋለሁ። አልጥለውም። እንደዚህ አድርጌ ቢጫዋን ለያታለ ይታያችኋል። ነጩ ነው የሚወርደው። በደንብ ጥርት አርጋችሁ ይኸው እንዲህ እየጠበቃችሁ ያያችሁት አሁን በቃ ቢጫው በደንብ ብሎልኛል። ቢጫውን ሌላ ምሰራበታለ ሌላ ጊዜ አሳያችኋለሁ። ይሄን በደንብ ሚክስ አድርገውና አጠቃቀሙ እንዴት እንደምቀባው አሳያችኋለሁ። ይሄ ይሄ እንግዲህ በደንብ መትቻለሁ። ሰው አሳያችኋለሁ ስቃ ። ስለዚህ ምንድነው የምናደርገው እቺ ለመቀባት ትመቻለች። ብዙ ጊዜ እናንተ በፈለጋችሁ መቀባት ትችላላችሁ። መጀመሪያ አንዴ አንድ ዙር ፊታችሁን በደንብ ቀቡት። አንድ ዙር ለምን ፊታችሁ ላይ ያሉትን ነገሮች በደንብ እንዲያነሳ ማለት ነው። አይናችሁ ጋር ብዙ ምንም ነገር ስትጠቀሙ ሁሌ የምናገራለሁ፣ ምንም አይነት የፊት ማስክ እንደዚህ ስክራፖችን ምኖችን ስትጠቀሙ አይናችሁ ስር ብዙ አትጠጉት። አሁን ከስር ከቀባሁት በኋላ ምንድን ነው የማደርገው እንደዚህ አይነት ሶፍቶችን ሙሉን እለጣጥፍበታለሁ። ይሄ ሶፍት ነው። አወቃችሁት፣ የኪችን የምንጠቀመው ሶፍት ሶ እንደዚህ እያደረጋችሁ መለጠፍ ነው። አፍንጫችሁን አፍንጫችሁን በደንብ ለጥፉት። አፍንጫችን ላይ ያሉት ነገሮች እንዲነሱ፣ ቪዲዮ እንዳይረዝምባችሁ ለጥፌ ላሳያችሁ። በደንብ ነው የማስረዳችሁ። በነገራችን ላይ ይኸው ወይ ትለጥፍ ላሳያችሁ ቤተሰብ ስትለጥፉ አፍንጫችሁ አለመታፈኑን ቸክ አድርጉ። ለምን እስከሚደርቅ ድረስ መጠበቅ አላችሁ። ብዙ ጊዜ ፊደልዬ ቶሎ አይደርቅልንም። እስከሚደርቅ ድረስ ቀቡት። ሶፍቱን እንዳታረጥቡት በጭራሽ። መቼ ነው ሶፍቱን የምናረጥበው? ይኸው አሁን እንደዚህ አድርጌ ከላዩ ላይ ደርብበታለሁ። ያኔ ራሱ ይረጥባል። ሶፍቱን በተአምር ስትቀቡ እንዳታረጥቡት። ደረቁን ሶፍት ነው አምጥታችሁ የምትለጥፉት እንደዚህ አድርጋችሁ ድገሙት። ሁሉንም አዳርሼ ቀብቼ ላሳያችሁ። ሙሉን አዳርሳችሁ ቀቡት። ይኸው ቤተሰብ በደንብ አዳርሼ እየቀባሁት ነው እና እንደዚህ ከተቀባችሁ በኋላ እስከሚደርቅ ድረስ ምንም አይነት ወሬ እንዳታወሩ። ለምን ፊታችሁ ላይ ያሉትን ነገሮች በደንብ እንዲይዘው እና በተለይ እዚያ አፍንጫችሁ ስር ጥቁር ነጠብጣብ የሚያወጣ ጥቁር ነጠብጣብ ያለበት ይሄ ነጭ ነገር ያለበት መፍትሄ መፍትሄ መፍትሄ አሁን ሁሉም ተደርሷል። እዚሽ ጋ ሶፍት አላደረግኩባትም። ምን አደርጋለሁ? ይው እለጥፋታለሁ እዚሽ ጋ ከዛ ቀበዋለሁ። ሲደርቅ አሳያችኋለሁ። ተመልሽ በቃ ይሄ ነው፣ ሌላ ምንም ፕሮሰስ የለውም። ከዛ እስከሚደርቅ ቁጭ ብላችሁ ጠብቁ። ወሬ፣ መንቀሳቀስ የለባችሁም። ይው ቅንድባችሁን ከዛ እንደዚህ ብድግ አድርጉለት። ይው እዚህ ጋ ማስቻላይታችሁታል ን ይሄን አይኔ ስል በደንብ አልተቀባውም። ከዛ እዩ። የማትረሱት ነገር ከንፈራችሁ እንዳትቀቡት፣ እንደዚህ አንሱት። አፍንጫችሁን መተንፈስ መቻላችሁን ከቅንድባችሁ ከፍ ማለታችሁን በደንብ ተዳርሷል። አያችሁት? እስከሚደርቅ ቤተሰብ ይታያችኋል። እዚህ ጋር ያሉ ትንንሽ ነጫጭ ነገሮች እዚህ ጋር ያሉ ትንንሽ ነጫጭ ነገሮች እነዚህ ይታያችኋል። ትንንሽ ነጫጭ ነገሮች ቤተሰብ ሰው ቤተሰብ፣ ይሄ የፊት ማስክ አንዴ ታጥቤ ልመለስ። ይኸው ውድ ቤተሰቦች እንደምታዩት እንግዲህ ታጠቢዋለሁ። ይህንን የፌስ ማስክ በሳምንት ሁለቴ የተጠቀሙት። በነገራችን ላይ ፊታችሁ ሁለት አይነት ሶስት አይነት ከሆነ ፊታችሁ ብጉር የሚያስቸግራችሁ ከሆነ ፊታችሁ ማዲያት የሚያስቸግራችሁ ከሆነ በጣም ፊታችሁ እየተጎዳ የሚያስቸግራችሁ ከሆነ አንድ ፊታችን እንዳይጎዳ በጣም ይታያችኋል የሚያምር አንጸባራቂና ግሎው የሚያደርግ ውብ በተለይ በጣም የሚያምር ስፔሻሊ ሲታይ ጤነኛ የሆነ ቆዳ ጤነኛ የሆነ የፊት ቆዳ እንዲኖረን፣ በተለይ በተለይ በተለይ በተለይ ማዲያት፣ ጥቋቁር ነጠብጣብ፣ ፊታችሁ እዚህ ጋር ጥቁር እዚጋ ነጣ ብዙ አይነት ሁለት አይነት ሶስት አይነት ከለር ካለባችሁ፣ በቀላሉ ይሄንን ማስክ በሳምንት ሁለቴ ብትጠቀሙ በቀላሉ ይሄው እንግዲህ እንደምታዩት ፊታችሁን ደግሞ በፎጣም ሆነ በምንም ነገር ስትጠርጉ እንደዚህ አድጋችሁ እንደዚህ ብቻ እንጂ እንደዚህ ሽት የምታደርጉት ነገር አለ ነው፣ ፊት ይጎዳል። ሰው እንደዚ አድርጋችሁ ተጠቅሙ። በነገራችን ላይ እንደዚህ አይነት ይሄ ፊት ማስክ ማለት ይሄ በፋብሪካ ደረጃ ታሽጎ የሚሸጡ ፕሮዳክቶች እንደዚህ አይነት ማስኮች ናቸው። ግን እኛን በቀላሉ ቤታችን እንዴት መስራት እንደምንችል አሳያችኋለሁ። ስለዚህ ፊታችሁ ላይ ያለው ምንም አይነት ነገር ንጹ፣ በተለይ ጤነኛና ውብ። ኦኬ ኖርማል ሄልዚ የሚባል በተለይ ይሄ ዴድ ስኪኖች የሞቱ በነገራችን ላይ ታውቃላችሁ ቆዳችን ላይ ዴድ ስኪኖችን ያነሳልናል። ያ ማለት የሞቱ ቆዳዎች እንደዚሁም በጣም በትንንሽ ቅድም እንዳሳየኋችሁ ትንንሽ ጸጉሮች አሉ። ትንንሽ እየ ጸጉሮች እነሱንም በቀላሉ ያነሳልናል። ፊታችን ላይ ያለው ጸጉሮች ተነሱ ማለት ፊታችን ላይ የምንጠቀማቸው ነገሮች ዳይሬክት ወደ ቆዳችን መግባት ይችላሉ። ስለዚህ የምንጠቀማቸው ምንም አይነት ሩቲኖች በቀላሉ አሁን ለምሳሌ ናይት ሮቲን የምንጠቀማቸው አሉ፣ ሞርኒንግ ሮቲን የምንጠቀማቸ እነሱ ነገሮች ፊታችን ላይ ያሉ ጸጉሮች ካሉ በቀላሉ ወደ ቆዳችን ውስጥ ሰርሰው ለመግባት ያስቸግራችኋል። ስለዚህ በቀላሉ ፊታችንን ትሪት ማድረግ የምትችሉበት በቤታችሁ በሁለት ነገር አጠቃ አሰራሩን እዚሁ ላይ ያስቀምጭ